የሚያስችለን ጽዳትና የጠረን ለውጥ ማየት ያስችለናል። የሸብ ሌላው ጥቅሙ በውሃ በጥብጦ ወይም ደግሞ ዱቄቱን ቁስል ላይ ስናደርገው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 0901 177274 ደውሉልኝ። አመሰግናለሁ።